የመጀመሪያው ትንኝ ታሪክ ከረጅም ጊዜ በፊት በአንዲት ትንሽ መንደር ውስጥ አንድ ድሃ ገበሬ እና ቆንጆ ሚስቱ ይኖሩ ነበር ቀለል ባለቤት ውስጥ ይኖሩ ነበር እና እህል ለማምረት በእርሻቸው ላይ በትጋት ይሰሩ ነበር ገበሬው በየቀኑ ከፀሐይ በታች ይሰራ ነበር ነገር ግን ሚስቱ ስለ መልኳ ብቻ ትጨነቅ ነበር በቤት ውስጥ ሥራ አትሠራም ወይም በመስክ ስራም ባሏን አልረዳችውም ሕይወታቸው ቀላል ቢሆንም ሚስቱ ደስተኛ አልነበረችም። ውድ የውበት ምርቶችን እና ቆንጆ ልብሶችን እንድትገዛ ባሏ ተጨማሪ ገንዘብ እንዲያገኝ ፈለገች። ገበሬው ሚስቱን በጣም ይወዳታል፣ ስለዚህ እሷን ለማስደሰት ብዙ ደክሟል። ነገር ግን ምንም ያህል ቢደክምም በቂ ገንዘብ ማግኘት አልቻለም። ሚስቱ ተጨማሪ ነገሮችን ጠየቀች። ባሏ ምን ያህል እንደደከም አስባታው አንድ ቀን ሚስት በጠና ታመመች። ጤናዋን ሳይሆን ውበቷን በመንከባከብ ብዙ ጊዜ አሳልፋለች። ከቀን ወደ ቀን ህመሟ እየተባባሰ ሄደ። በመጨረሻም ከዚህ ዓለም በሞት ተለየች። ገበሬው ልቡ ተሰበረ። ሌትና ቀን አለቀሰ። ሚስቱን በጣም ስለሚወዳት የሚስቱን አስክሬን መቅበር አልፈለገም። ከዚያም አንድ ሐሳብ ነበረው። በማግስቱ ገበሬው ያለውን ሁሉ ሸጦ ትንሽ ጀልባ ገዛ። የአማልክትን ምድር ለማግኘት በወንዙ ዳር ለመጓዝ ፈለገ። አማልክት ሚስቱን ወደ ህይወት ሊመልሱት እንደሚችሉ ያምን ነበር። በጀልባው ላይ ለብዙ ቀናት ተጉዟል። አንድ ቀን ከባድ ጭጋግ ውቅያኖሱ ሸፈነው እና ምንም ነገር ማየት አልቻለም። ጭጋጉ ሲጠፋ ደመናውን የነካ የሚመስል ረጅም ተራራ አየ። ይህ አማልክት የሚኖሩበት ቦታ መሆን አለበት ከአለ የሚስቱን አስከሬን ተሸክሞ ወደ ተራራው ወጣ። በመንገድ ላይ አንድ ሽማግሌ አገኘ። አምላክት መሆን አለብህ ከው አለ ገበሬው። ከዚያም ለሽማግሌው ሁሉም ነገር ነገረው። አዛውንቱ ፈገግ ብለው ኮ አንተ ጥሩ ባልነህ ግን ለምን ሚስትህ ወደ ሕይወት እንድትመለስ ትፈልጋለህ? ለእኔ ሁሉም ነገር ነች፣ እባክህ መልስልኝ ከሲል ገበሬው ለመን። ሽማግሌው ራሱን ነቀነቀች። እሺ፣ በፍቅርህና በትጋትህ ምክንያት ምስጢር ነግርሃለው። የደምህን ሦስት ጠብታ ሦስት ቦታ ከሰውነቱ ጠብታ ወደ አፏ እንዲገባ ብታደርግ ወደ ሕይወት ትመጣለች። ነገር ግን አስታውስ፣ እንደ ገና ስህተት ከሠራች በሦስት የደም ጠብታዎች ምክንያት እንደምትኖር አስታውስክ። ገበሬው በፍጥነት አዛውንቱ ያሉትን አደረገ። ልክ እንደ አስማት ነበር። ሚስቱ አይኖቿን ከፈተችና እንደገና መኖር ጀመረች። ገበሬው በጣም ተደስቶ ወደ ቤት ወሰዳት። አሁን ግን ምንም አልቀረም፣ ሁሉም ነገር ሸጦ ነበር። ሚስትየዋ ይህንን አይታ ተጨነቀች። አሁን እንዴት ልብስ ወይም የውበት ክሬም ይገዛኛል ብላ አሰበች። በውቅያኖሱ እየሄዱ ሳሉ ስራ የሚበዛበት ወደብ ላይ ቆሙ። ገበሬው ምግብ ሊገዛ ወደ ገበያ ሄደ። በጀልባቸው አቅራቢያ የአንድ ሀብታም ሰው ንብረት የሆነ ትልቅና የሚያምር መርከብ ነበረ። ሀብታሙ ሰው የገበሬውን ሚስት አይቶ በውበቷ በመደነቅ ወደዳት። ሀብታሙ ሰውቲ ከእኔ ጋር ከመጣሽ የምትፈልጊውን ሁሉ እሰጥሻለሁ ክህ አላት። ሚስትም ተፈተነች፣ ፈተናውን ወደቀች። ሁሉንም ነገር ረስታ ከሀብታሙ ጋር ሄደች። ገበሬው ሲመለስ ሚስቱ ሄዳለች። በየቦታው ፈልጎ ሊያገኛት አልቻለም። አንድ አመት አለፈ። ከዚያም አንድ ቀን ገበሬው ሚስቱን በድጋሚ አገኛት፣ እንድትመለስ ጠየቃት። እሷ ግን ፈቃደኛ አልሆነችም። ገበሬው ከምስጋና ቢስ ነሽኮ፣ አለ። በሶስት የደሜ ጠብታዎች ምክንያት በህይወት እንዳለሽ አስታውስ። ሚስትየው እየሳቀች ታዲያ ምን ይሁን፣ ውለታህን በምን እንዲመለስ ትፈልጋለህ አለችው። ጣቷን ነክሳ ሶስት የደም ጠብታዎችን ወደ መሬት ጠባ አሉ። ወዲያው ግን ፊቷ ገረጣ፣ ድካም ተሰማትና መሬት ላይ ወደቀች። እንደገና ሞተች በዚህ ጊዜ ግን አንድ እንግዳ ነገር ተከሰተ ወደ ትንኝ ተለወጠች እና ከዚያን ቀን ጀምሮ ትንኛዋ በየሌሊቱ ትበራለች የሰው ደም ለመጠጣት እየሞከረች አንድ ቀን እንደገና ቆንጆ ሴት ለመሆን ተስፋ እያደረገች የታሪኩ መልእክት እውነተኛ ፍቅር ኃይለኛ ነው ነገር ግን ከራስ ወዳድነት እና ምስጋና ቢስነት ጋር ሲገናኝ እርግማን ይሆናል በረከት አይደለም ሌሎች ለነርሱ የሚከፍሉትን መስዋዕትነት የሚረሱ ሰዎች ዳግመኛ ሊኖራቸው የማይችለውን ነገር ሲያሳድዱ ይኖራሉ። በህይወትህ ውስጥ መልካም ላደረጉልህ ሰዎች ጊዜው ከማለፉ በፊት በበቂው እያመሰገንካቸው ነው። ይህ ታሪክ ውስጥህን ከነካህ ለምትወደው ሰው ጋር አጋራው። በኮሜንት ቦክስ ንገሩን ከትንኝ እርግማን ምን ትምህርት ወስደዋል? ቻናሉን ሰብስክራይብ በማድረግ አይኖቹን የሚከፍቱ እና ልቦን የሚነኩ ታሪኮችን ይከታተሉ።